እንግዲህ ከልጅነት ጀምረን እዚህ የቀራንበት መድረሳ ይሄ ነው። ያ ጀማ ነው እታች ጋር። እዚያ ደግሞ ያለው እናሳያችኋለን። ሳይያችኋለን እስቲ እስቲ ጀማዲን አንድ ጊዜ መድረሳው ላይ አጠቃላይ ያሉት ተማሪዎች ስንት ናቸው? ወንድም ሴትን በጥቅሉ። አልሐምዱሊላህ ሰላተ ሰላም አለ ረሱላህ ሰላላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛኩሙላህ ኸይረን። አጠቃላይ ያለው የተማሪ ብዛት ወደ 1300 ነው። አጠቃላይ እዚህ የምናየው መድረሳ ጎበኘዋለን። የሂፍዝ ማዕከሉ አሁን በዘንድሮ አመት፣ እንግዲህ ከተሳካልን በእናንተም ዘንድ ብቅ ብለን በዚሁ በእሱም ቲክቶክ ላይ ብቅ ብለን ነበር ባለፈው። ይታወቃል፣ እንግዲህ ወደ አንድ መቶ ልጆች አካባቢ እዚህ እያፈዙ ይገኛሉ ማለት ነው። ጀምረዋል ከመስከረም ጀምሮ እያፈዙ ያሉት ነው የምንለው። ስለዚህ ኢንሻአላህ ከዚ ያሉትን ደግሞ እንጎብኛቸዋለን። ሴቶች ከአራት መቶ በላይ ሴቶች አሉ፣ ወንዶች ወደ 600 ምናምን አካባቢ በድምሩ ከአንድ ሺህ ሶስት መቶ ተማሪ በላይ በመድረሳው ላይ ይማራል ማለት ነው። ደረሳዎች አንድ መቶ አምሳ አካባቢ ደረሳዎች አሉ። ከሌላ ቦታ መጥተው ቀሪ አያሉ የሚበሉ ቀሪ ያሉ የሚማሩ በቆጥና በንትኖች ላይ የሚያድሩ ወደፊት፣ እንግዲህ ያው ማደሪያ እንኳሁን የላቸው። ማደሪያቸውን ለመስራት ብዙ ጥር እየጣር ነበር፣ እስካሁን አልተሳካልን። እንሻላ መድረሳውም እንግዲህ የምንጎበኘ ይሆናል ማለት ነው። ጅዛክ ልር ማሻላ። እንግዲህ ልጆች እንደሰማችሁት እዚህ መድረሳ ላይ በጥቅሉ አሁን ላይ በዚህ ዓመት አንድ ሺህ ሁለት መቶ ማነው እና አንድ ሺህ ሶስት መቶ ተማሪዎችን ይቅርታ እያስተማረ ይገኛል። ወንዶች ከስድስት መቶ ምናም በላይ ሴቶች ደግሞ አራት መቶ ምናም በላይ ናቸው። ይሄ መድረሳ ነው የተጀመረው፣ በዚህ መድረሳ ውስጥ ይማራሉ። አሁን እያንዳንዱ መድረሳ ውስጥ የሚገኝትን ደግሞ አሳያቸዋለሁ እንሻለሁ። ከዛን አይ አንድ ከዚህኛው መድረሳ አለ እዚህኛው መድረሳ አለ፣ ሶስት ቦታ ላይ ነው ያለው። ግን በጣም የሚያሳዝነው እነዚህን ተማሪዎች እንዲሁም የሂፍዝ ማዕከል የሚቀሩት እዚሁ እየበሉ እየጠጡ እያደሩ ነው፣ ግን የሚችላቸው ሰው የለም። ያን ምናልባት ህዝቡ ቢመለከትና ቢረዳቸው ቢያግዛቸው በሚል ነው ዛሬ። እነዚህ ናቸው እነዚህ ከህፃኖችን ጀምርና እናሳያቸው። አሰላሙ አለይኩም

ማሻላ ጎስሴቶች እነዚህ ህፃናቶቹ ቀጣይ ሌላ መድረስ ደግሞ እንደመልከት እዚህ ተመላላሽ ሂፍዝ የሚቀሩ ልጆች ናቸው። አሰላሙ አሌይኩም፣ እንዴት ናችሁ? ቁርአን እየሀፈዛችሁ ነው።

ቀሪ ሰላሙ አለይኩም። እነዚህ የሴቶች ሂፍዝ የሚቀሩ ናቸው። ማሻላ። እሷ ደግሞ ትቀራልናለች። ድምጿን አዳምጧት፣ አዳምጣት። እሺ ቪዲዮውን እንዳለ

13 ማሻአላ እዚያም ጋር አሉ አለች፣ ጨምሩላቸው ማሻአላ። እንደሌላ መድረስ እንመልከት። ይህ ሁሉ እንግዲህ ወላሂ በጣም ሚገርም ጥራት ነው። የቀራቸው ትችላለህ ሌላ ናቸው። አሰላሙ አለይኩም እንዴት ናችሁ? ኪታብ ነው የሚቀሩት ወይንስ ሂብዝ ነው ወይንስ ነበር ነው የሚቀሩት? ቁርአን ነው። እሺ እ ይህ ደግሞ ይህም የሴቶች መድረሳ ተመልከቷቸው፣ እንዳልጀልባ ሚስቶች ናቸው ማሻላህ። እሺ ከሁላቸውም ጥሩ የምትቀራ አንድ ያቅርበትና አንድ ጊዜ ትቅራላቸው። ከእያንዳንዱ መድረሳ የሚቀሩ ልጆችን ትሰማላቸው። ፊታቸውን ሳናሳያቸው ድምጻቸውን ትቀራላቸዋለች ትሰማላቸው እሺ ድምጽሽን ከፍ አድርጊና ቅሪ። አንደኛው አትቅራ የለ እኔ

እነዚህ ከሀያ ጁዝ በኋላ የሚቀሩ ልጆች ናቸው። ማነው የሚቀራለን? እስኪ ጎበዝ፣ የምትቀራ ራውታ ያ ት ሰሚራ፣ ቅሪ። ናይ ቅሪ አድርገሻል። ስንት

እንዳልኳቸው እዚህ ግቢ ላይ ያሉ ተማሪዎች በጥቅሉ 1300 አካባቢ ናቸው። አሰላሙ አለይኩም፣ አሰላሙ አለይኩም። ሰላም። እነዚህ ደግሞ ከታች የቀሩት እስከ ሆኖቹ አሉ አይደለ? ከነዚያ ከፍ ያሉ ሴቶቹ ቁርአን አክትመው ጨርሰው ኪታብ የሚቀሩ ልጆች ናቸው። ሁላችሁ መክትማቸው አላረ እስኪ ትንሽ እድሜ ያላት የትኛዋ ነች? ትንሿ አንቺ ስንት አመት? ማሻአላ። አንቺ ስንት አመትሽ? አስር አስር አመታቸው ነው። ያጀባ ቁርአን አክትመዋል። ገና ህፃን ናቸው። ኪታብ ነው የሚቀርታ። ኪታብ ትቀራለህ? ይቀራሉ። እስኪ ምድረ የሚያቀርቡልህ የሚያቀርቡልህ ነገር አለ እናዳምጣቸው።